የማድነቂያ ቃል የጠፋለት የዘመናችን ጀግና ጥቁሩ አፍሪካዊ መሪ ቡርኪና ፋሶ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ የዓለምን ሕዝብ በተለይም ጥቁር አፍሪካውያንን በአስደናቂ የልማት ሥራው ማስደመሙን ቀጥሏል። ቀደም ሲል ስለ ኢብራሂም ትራኦሬ ማንነትና ስለ አስደናቂ ስራው ሰፋ ባለመልኩ ዝርዝር ታሪኩን የያዘ ቪዲዮ ወደ እናንተ አድርሰን ነበር። በዚያ ቪዲዮም ፕሬዚዳንት ካፒቴን ኢብራሂም ትራኦሬ በሁለት ዓመታት የግዛት ዘመን ውስጥ በሚመራት ሀገር በቡርኪና ፋሶ ያመጣውን አስደናቂ ለውጥና ተአምራዊ የልማት እድገት በጥሩ ሁኔታ አስቃኝተናቸዋል። እናም ትራኦሬ ዛሬ አስደማሚ ስራውን እንደቀጠለ ነው። በትራኦሬ የግዛት ዘመን ማለትም በሁለት ዓመት ተኩል ውስጥ የተሰሩ ስራዎችና እየታዩ ያሉ ለውጦች በአፍሪካ ምድር ታይተው የማይታወቁ ናቸው በግብርና፣ በኢንዱስትሪ፣ በቴክኖሎጂ፣ በደህንነት፣ በፋይናንስ ስርዓት ወዘተ ሳይወሰኑ ሂዩማን ዴቨሎፕመንትንም የሚያካተቱና የዜጎችን ሕይወት መለወጥ የቻሉ ስራዎች ሲሆኑ እነዚህ ሁሉ መሆን የቻሉት ደግሞ ያለምንም ብድርና እርዳታ የአገሪቱን ሀብት፣ የአገሪቱን የሰው ኃይልና የአገሪቱን ማዕድን እንዲሁም የአገሪቱን መሬት፣ የአገሪቱን ባለሙያዎች አቀናጅቶ ጥቅም ላይ በመዋል ብቻ የተመዘገቡ ለአፍሪካና ለአፍሪካውያን እንግዳ የሆኑ ፈጣን እድገትና የልማት ውጤቶች ናቸው። የትራኦሬ አስደማሚ የልማት ስራዎች ሁሉንም ዘርፍ ያካተቱና በትክክለኛ ባለሙያዎች የተጠኑ ዘላቂነት ያላቸውና ስርነቀል ለውጥ ማምጣት የሚችሉ ናቸው። በአጭር ጊዜ ውስጥ በ30 ደቂቃ የኤሌክትሪክ ቻርጅ 350 ኪሎ ሜትር መሄድ ከሚችሉ በአገር ውስጥ ጥሬ ዕቃ እዚያው አገር ውስጥ ከተመረቱ ዘመናዊ አውቶሞቢሎች ጀምሮ ምዕራብ አፍሪካን ማስተሳሰር የሚችሉ ፈጣን የባቡር መንገድ ሀዲድ ዝርጋታዎች ከፈጣን ከዘመናዊና ምቹ የየብስ መንገዶች ግንባታ እስከ ወርቅ ካምፓኒ ከመድኃኒት ፋብሪካ እስከ ዘመናዊ ሆስፒታል ከትምህርት ቤት እስከ ዩኒቨርሲቲ አልፎም እስከ ዓለም አቀፍ የምርምር ተቋም ግንባታ በአገር ውስጥ ሬቃና በአገር በቀል ባለሙያዎች እዚያው አገር ውስጥ የጦር ተሽከርካሪን ከማምረት ጀምሮ ልዩ ልዩ ከባድና ቀላል የጦር መሳሪያዎችን ማምረትና ወታደሩን ማስታጠቅ መቻል፣ ከጦር መሳሪያ ምርት አልፎ የአገሪቱን የዩራኒየም ሀብት ጥቅም ላይ ማዋል የሚያስችል አገር በቀል የኒውክሌር ማብለያ ተቋም እየገነባ ያለ መሪ ነው፣ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ። በግብርናው ዘርፍ ደግሞ በአጭር ጊዜ ውስጥ አገሪቱን በምግብ ራስ ከማስቻል አልፎ ለሌሎች እስከመትረፍ የደረሰ ለውጥ እየተመዘገበ ነው። ባለፈው እንዳስቃኝ ናችሁ። በድህነትና በርሃብ የምትታወቀው ቡርኪና ፋሶ ዛሬ የዳቦ ቅርጫት ሆናለች። ከስንዴ እስከ ሩዝ፣ ከአትክልትና ፍራፍሬ እስከ አሳ ምርት፣ ከቲማቲምና ሽንኩርት እስከ ካካኦ ወዘተ ብዙ ሜትሪክ ቶን ማምረትና ሕዝቡን እፎይ ማስባል የቻለ እንግዳ የሆነ መንግስታዊ አስተዳደር ነው በቡርኪና ፋሶ ምድር በትራኦሬ አማካኝነት የተዘረጋው። በተለይ ግብርናው በአጭር ጊዜ ተመንድጎ ቡርኪና ፋሶን ከተረጅነት ከማላቀቅና በምግብ ራስን ከማስቻል አልፎ ዝቅ ባለ አነስተኛ ዋጋ ለሌሎች የቡርኪና ፋሶ ጎረቤት ለሆኑ የአፍሪካ አገራት ህዝቦች ኤክስፖርት እንዲደረግና አፍሪካውያን ብቻ በዝቅተኛ ዋጋ እንዲያገኙት እየተደረገ ነው። ቡርኪና ፋሶ በቀድሞ ቅኝ ገዥዋ በፈረንሳይ ሀብትና ማዕድኗን ስትዘረፍና ስትበዘበዝ የኖረችው ፍጹም ደሀ የነበረች አገር ዛሬ ላይ ወደ አስደናቂ የእድገት ጎዳና እያመራች ነው። አሁን ደግሞ ኢብራሂም ትራኦሬ አገሩን ቡርኪና ፋሶን በየዘርፉ በፍጥነት ከማሳደግ አልፎ ማረሚያ ቤቶችን ወደ ግብርና ማዕከልነት ታራሚዎችንም ወደ አምራች ባለሙያነት እስከ መለወጥ ደርሷል። በማረሚያ ቤት ውስጥ ያሉ ታራሚዎችን እንዲሁም መላውን የአገሪቱን እስረኞችን ወደ አምራችነት በመቀየር ራስን መቻል የሚል እቅድ ነድፎ ወደ ስራ በማስገባት ታራሚዎችም ስልጠና ወስደው በግብርና ስራ ተሰማርተው በማምረት ላይ እንዲገኙና ሁሉም የህግ ታራሚና ፍርደኞች አምራች ዜጎች እንዲሆኑ አድርጓል። በዚህም በአጭር ጊዜ ውስጥ የተገኘው ምርት ብዙዎችን ያስገረመና ያስደሰተ ሆኗል። ለበርካታ አስርት ዓመታት በርካታ የአፍሪካ ሀገራት ህዝቦች ለምግብ እጥረት ሲጋለጡና የእርዳታ እጃቸውን ሲዘረጉ ነው የኖሩት። አፍሪካውያን ያለ እርዳታ መኖር እንዳይችሉ ተደርገው የኖሩ ህዝቦችም ናቸው። የመላው አፍሪካዊ አገራት መንግስታትና ህዝቦች ከውጭ በሚገቡ ምርቶችና በዓለም አቀፍ ተቋማት የምግብ እርዳታ ላይ ጥገኛ ሆነው የቆዩ አብዛኞቹ ጥቁር ህዝቦችም አሁንም ድረስ የውጭ የምግብ እርዳታ በመጠባበቅ ላይ ያሉ ናቸው። በምዕራብ አፍሪካዊቱ ሀገር በቡርኪና ፋሶ ግን ካፒቴን ኢብራሂም ትራኦሬ የሚባል አገርና ህዝብ ወዳድ የሆነ ጀግና ወጣት መሪ ስለተነሳላት ተነስቶም ወደ ሀቀኛ የልማት ስራ በመግባት በአጭር ጊዜ አስደናቂ ለውጥ በማምጣት ይህን የተለመደ የአፍሪካውያንን የተረጅነት አዝማሚያ በመቃወም ድፍረት የተሞላበት አቋም በመውሰድ አፍሪካ በራሷ መቆም የምትችል አህጉር መሆኗን ማሳየት ችሏል። በአጭር ጊዜ የስልጣን ዘመኑ በሩን ዘግቶ ያለምንምና ያለማንም እና ብድርና እርዳታ፣ የአገሪቱን ሀብት እውቀትና የሰው ኃይል ተጠቅሞ በሰራው ስራና ባሳየው ተጨባጭ የስራ ውጤትም ዓለምን ጉዳስ ብሏል፣ ምዕራባውያንንም ኩምሽሽ አድርጓል። ይህ መሰሉ የኢብራሂም ትራኦሬ እርምጃና ያለነሱ ድጋፍ የመጣው ልማትና ፈጣን እድገት የተቀቀለ ስንዴ እየረዱ ማዕድኖቿን የሚወስዱትን ምዕራባውያንን በተለይም ፈረንሳይን ክፉኛ አበሳጭቷል። ትራውሬንም ሊገድሉት ሊያስገድሉት ያልፈነቀሉት ድንጋይ የለም። ከመመረዝ ጀምሮ በቅርቡ ሰዎች እስከ ማስገደል ብዙ ሞክረዋል። እስካሁን ግን አልቻሉም። ትራውሬም በጥንቃቄ ስራውን ቀጥሏል። ኢብራሂም ትራኦሬ በአጭር ጊዜ የአስተዳደር ዘመኑ የሀገሪቱን መሬት፣ ሀብትና የሰው ኃይል በመጠቀም ወደፊት መራመድ የሚያስችሉ አዳዲስ የልማት ፖሊሲዎችን ቀይሶ ውጤታማነትን ለዓለም ከማሳየትና ከማስተዋወቅ አልፎ አፍሪካ በራሷ ከመቆም አልፋ ሌሎችን መርዳት የምትችል አህጉር መሆኗን በተጨባጭ አረጋግጧል። ኢብራሂም ትራኦሬ በግብርና ብቻ አይደለም ለዜጎች ነጻ ትምህርትና ነጻ ሕክምና እንዲያገኙ እያደረገ ነው። ቤት ለሌላቸው ዜጎች በነፃ ቤት ለመስጠት ዘመናዊና የአገሪቱን አቅም ያገናዘበ ቤት ለቤት አልባ ዜጎች እየገነባላቸው ነው። ኢብራሂም ትራኦሬ ስልጣን በያዘ ማግስት ለመንግስት ሰራተኞች ደሞዛቸውን በእጥፍ ጨምሮላቸዋል። ለዜጎቹም ስራ እየፈጠረላቸው ነው። ለገበሬው አገር ውስጥ ማምረት የተቻለውን ማዳበሪያና ምርጥ ዘር በነፃ እያደለ ነው። ለገበሬዎቹ ዘመናዊ ትራክተር በነጻ እየሰጠ ነው። ዛሬ ደግሞ ማረሚያ ቤቶችን ወደ ምርት ማዕከልነት ታራሚዎችን ወደ አምራችነት ለውጦ ጉድ እያስባለ ነው። ለስራ አጥ ዜጎች ስራ ከመፍጠር አልፎ የህግ ታራሚ ሆነው በየእስር ቤቱ የሚገኙትን ታራሚዎች የእስር ጊዜያቸውን በልማት ስራዎች እንዲያሳልፉና እየተከፈላቸው እንዲሰሩ ማድረግ ችሏል። እስረኞቹ ስራ ፈቶ ነው ጊዜያቸውን በከንቱ ከማሳለፍና የቀድሞ ገዢዎቻቸውን ማሳ በነፃ ከመኮትኮት ጭሰኝነት ነፃ አውጥቶ የራሳቸውን ሀብት በእስር ቆይታቸው ወቅት ሰርተው እንዲያፈሩና የእስር ጊዜያቸውን ጨርሰው ሲወጡ በቀጥታ በየዘርፋቸው ተሰማርተው ስራቸውን እንዲቀጥሉ ማድረግ የሚያስችል አስደሳች ዘዴን ቀይሶ ወደ ተግባር እንዲገቡ አድርጓል። ይህ ባለሁለት አላማ ስትራቴጂ በአንድ በኩል ታራሚዎችን መልሶ የማቋቋምና ችግራቸውን የሚፈታ ሲሆን፣ በሌላ በኩል ደግሞ አገሪቱ ለያዘችው የግብርና ምርትን የማሳደግ እቅድ አንድ ደጋፊ አካል ሆኖ ተጨማሪ የሰብል ምርትን ማስገኘት ችሏል። እና ማረሚያ ተቋማት አሁን ወደ ግብርና ማዕከላት እየተለወጡ እንደ ስንዴ፣ በቆሎ፣ ሩዝ ወዘተ ያሉ ዋና ዋና ምግቦችን በማምረት ላይ ናቸው። በቅርቡ የቡርኪና ፋሶ የፍትህ ሚኒስቴር ኤዶ ሮድሪጎ ባያላ የጎበኙት የቦሮ እስር ቤት ማዕከል ወደ ግብርና ተቋምነት ከተለወጡ ማረሚያ ቤቶች ውስጥ አንዱ ነው። የፍትህ ሚኒስትሩ በዚህ እስር ቤት ብቻ በወራት ውስጥ የተመረተውን የግብርና ምርት አስተውለው በእጅጉ ተገርመዋል፣ ተደስተዋል። ይህ ማዕከል ወደ ግብርና ማዕከልነት ተለውጦ እስረኞችም አምራች ዜጎች ሆነው ያስገኙት የሰብል ምርት የፕሬዚዳንት ትራኦሬን በምግብ ራስን መቻል የሚለውን ኢኒሽቲቭ በጥሩ ሁኔታ መደገፍ የሚችል እንደሆነ ፍትህ ሚኒስትሩ መስክረዋል። ከዘጠና 90 ፐርሰንት በላይ የሚሆነው የቡርኪና ፋሶ ህዝብ ወጣት በመሆኑ መንግስት ይህንን ተነሳሽነትና ስራ አጥነትን እንዲሁም ወንጀለኝነትን ለመዋጋት እንደ አንድ ግብአት ሆኖ ማገልገል የሚችል የሀገር ውስጥ የምግብ ምርትንም መጨመር የሚችል ነውና ሊበረታታ ይገባዋል ብለዋል። ለዚህ ጅምር ዋና ምክንያት የቡርኪና ፋሶ አዲስ የወጣው የማህበረሰብ አገልግሎት ህግ ነው። በዚህ ህግ መሰረት በእስር ቤት ያሉ ወንጀለኞች በእርሻ ስራ በመሳተፍ የእስር ጊዜያቸውን ማሳጠር ይችላሉ። ለአንድ አመት ያህል በግብርና ስራ ያሳለፉ ወይም በህግ ጥላ ስር ያሉ ታራሚዎች ከአመት ላይ ሶስት ወር ይቀነስላቸዋል። ይህ የፈጠራ ፖሊሲ በመንግስት ላይ ያለውን የፋይናንስ ጫና ከማቃለል ባለፈ በታራሚዎች መካከል የኃላፊነት ስሜትና የዲሲፕሊን ስሜት ይፈጥራል ብለዋል። የፍትህ ሚኒስትሩ የልማት ስራውን ከጎበኙ በኋላ እስረኞች ከእስር ቤት ሆነው ከመቆየት ይልቅ ለሀገር እድገት የበኩላቸውን አስተዋጽኦ እያደረጉ ህይወታቸውን መልሰው እንዲገነቡ እድል ተሰጥቷቸዋል። የዚህ ፕሮግራም ስኬትና የምርታማነት ውጤት ከጊዜ ወደ ጊዜ እየተሻሻለና የምርት ግብዓቶችን ለማዕከሉ ታራሚዎችም ለገበያም በማቅረብ ላይ ይገኛል። በባፖ ግብርና ማረሚያ ቤት ያሉ እስረኞች ሙሉ በሙሉ በእርሻ ስራ ተሰማርተዋል። የዚህ ፕሮግራም ጅምር በአጭር ጊዜ ውጤት እያሳየ ነው። በባፖ ግብርና ማረሚያ ቤት አምስት መቶ እስረኞች ሙሉ በሙሉ በእርሻ ስራ ተሰማርተዋል ከባፖ ማረሚያ ቤት ተጨማሪ ሌሎች ማረሚያ ቤቶችም ወደ ስራው በመቀላቀል የምግብ ምርትን በከፍተኛ ሁኔታ መጨመርና ማሳደግ ችለዋል ይህንን ጅምር የበለጠ ለማስፋት በሚልም ታራሚዎች ተቀናጅተው እንዲሰሩ ለማድረግ በርካታ ቁጥር ያላቸውን እስረኞች የመያዝ አቅም ያለው አዲስ የግብርና ማዕከል ጎን ለጎንም የማቆያ ማዕከል በመገንባት ላይ ነው ይህ ተቋም የታራሚዎች ማቆያ ከመሆን ባለፈ የግብርና ማሰልጠኛ ማዕከል በመሆንም ያገለግላል። በርካታ ታራሚዎች አስፈላጊ የግብርና ክህሎትን የሚያገኙበትና ወደ ስራ ገብተው ማምረት የሚችሉበት ይሆናል። በዚህ ፕሮግራም ውስጥ ካሉት አስደናቂ አሰራሮች ውስጥ አንዱ አንድ ታራሚ በግብርና ስራ ተሰማርቶ ሲሰራ ከፍርዱ ላይ ከዓመት ላይ ሶስት ወር የሚቀነስለት መሆኑ ነው። ሌላው ደግሞ በእስረኞቹ ላይ ያለው የእምነት ደረጃ ነው። ከባህላዊ እስር ቤቶች በተለየ የግብርና ማዕከላቱ ዙሪያውን ያለ አጥር የሚሰሩ ናቸው። እስረኞች ራሳቸው የጸጥታ ኃላፊነቶችን ይወስዳሉ። ከማደሪያቸው ወጥተው ወደ ስራ ይሰማራሉ፣ ስራቸውን ሰርተው ወደ የማደሪያቸው ይመለሳሉ። የየራሳቸውን ቁልፍ በመያዝና እንደ ልባቸው በመውጣትና በመግባት በነጻነት ይንቀሳቀሳሉ። ቁጥጥርም ያደርጋሉ፣ በየተራቸው ሰብሎች እንዲጠበቁ እንክብካቤም እንዳይለያቸው ያደርጋሉ። ታራሚዎች ማምለጥ የሚለውን ነገር አያስቡትም። ምክንያቱም ከማምለጥ ይልቅ ለመቆየት የሚያስችል በቂ ደሞዝ ስላለው ነው። በመሆኑም አንድ ታራሚ በግብርና ስራ ሲሰማራ ለራሱም ለአገሩም ጥቅም ከማስገኘት አልፎ የነገ ሕይወቱን የሚያሻሽልበትን፣ ቤተሰቡን የሚደጉምበትን በቂ ገንዘብ ማግኘት ይችላል። ፍርዱን ጨርሶ ሲወጣም በቂ ሀብትና ንብረት የማፍራት በስራውም የመቀጠል ዕድል ያገኛል። እናም የቡርኪና ፋሶ ታራሚዎች ለአገራቸው እድገት የበኩላቸውን አስተዋጽኦ ለማበርከት ቆርጠው ተነስተዋል። ወንጀለኞችና ሌቦችም ቢሆኑ ሰርቶ መኖርን መርጠዋል። እንደ ታራሚዎች ገለጻ ከሆነ ይህ ፕሮግራም መላውን ታራሚ እንዲሰራ ብቻ ሳይሆን በአግባቡ እንዲታረም በተጨማሪም ብሔራዊ ኩራት እንዲያድርብንና አገራችንን እንድንወድ የሚያደርግ ፕሮግራም ሆኖ አግኝተነዋል ብለዋል። የፍትህ ሚኒስትሩም ይህ ተግባር ብሔራዊ ኩራትን በማጎልበት ረገድ ያለውን ሚና ከፍተኛ መሆኑን ገልጸዋል። የታራሚዎች ደስተኛ ሆኖ መታየት የመሪያቸው የፕሬዝዳንት ኢብራሂም ትራኦሬ አስደናቂ ስልት ነውና ትራኦሬን እናመሰግናለንም ብለዋል። በዚህ መሰረት የቡርኪና ፋሶ ታራሚዎች በየማዕከላቱ በቆሎ፣ ሩዝ፣ ድንች፣ ቲማቲም ወዘተ ታይቶ በማይታወቅ ፍጥነት በገፍ እያመረቱ ነው። ገና ከጅምሩ በቅርቡ በባፖ የእርሻ ማረሚያ ቤት በወራት ውስጥ ብቻ በ10 ሄክታር መሬት 30 ቶን ስንዴ መገኘት ችሏል። ከሰብል ምርት ባለፈ የሀገሪቱን የፕሮቲን አቅርቦት ለማጠናከር የሚረዱ የእንስሳትና የዶሮ እርባታም በየማረሚያ ማዕከላቱ እየተስፋፉ ነው። በዚሁ ማረሚያ ቤት በአምስት ሄክታር መሬት ላይ የሙዝና የካካዎ እርሻ ልማት በመካሄድ ላይ ያለ ሲሆን ይህም የአገሪቱን የግብርና ምርት የበለጠ ማሳደግ የሚችል ነው። በአሁኑ ወቅት አንዳንድ የአፍሪካ ሀገራት የውጭ እርዳታ እየቀነሰ በመምጣቱ ለከፋ የምግብ እጥረት ቢጋለጡም ቡርኪናፋሶ ግን በራስ መተዳደር የሚቻለው በስትራቴጂካዊ እቅድ በሀብትና በማህበረሰብ ተኮር ጥረቶች ነው በሚል የትራኦሬ መርህ እየተመራች ነውና ከዚህ መሰሉ ስጋት ነጻ ሆናለች፣ ውጤቱንም በተግባር እያሳየች ነው። ከማረሚያ ማዕከላቱ ስንወጣ በትራኦሬ መንግስት በግብርና ሚኒስቴር በኩል እንዲጀመር የተደረገው የግብርና ኢኒሺቲቭ ግብርናውን አዘምኖ በምግብ ራስን መቻልና ከምግብ ተረጅነት መላቀቅ የሚል የነበረ ሲሆን በሁለት ዓመት ውስጥ ከእቅዱ በላይ አሳክቶ ህዝቡን በምግብ ራስ ከማስቻል አልፎ ከውጭ የሚገቡ ምግቦችን አስቀርቶ አልፎም ለጎረቤት አገራት የቡርኪና ፋሶን ኦርጋኒክ የግብርና ምርቶች በተመጣጠነ ዋጋ ማቅረብና መሸጥ ያስቻለ ሆኗል። ይህም ለሌሎች አፍሪካ አገራት ተሞክሮ መሆን የሚችል ነው። ስለ ወጣቱ ጀግና የቡርኪና ፋሶ መሪ ስለ ፕሬዚዳንት ካፒቴን ኢብራሂም ትራኦሬ ምን ተሰማችሁ? ሐሳብና አስተያየታችሁን በኮመንት አጋሩን። የቡርኪና ፋሶ ግብርና በሁለት ዓመት ውስጥ እንዲህ አይነት ፈጣን ለውጥ ያሳየበት ሚስጥር ምንድነው? የሚለውን ደግሞ በቀጣይ ዝግጅታችን እናቀርብላችኋለን። ይህ አፍሪካዊ የልማት ታሪክ ለብዙዎች ግለሰብ ገበሬዎች የሚሆን ለሌሎች ከፍተኛ የልማት መነሳሳትን የሚፈጥር ነውና፣ ይህም ቪዲዮ ላይክና ሼር አድርጉት። ቻናላችንንም ሰብስክራይብ ማድረግ አትርሱ። በያላችሁበት በሰላም ቆዩን።